ትናንት ሀይሚና ብሩኬ የመታረቃቸው ቢያስደሰንም ሀይሚ ግን ስቶሪ ያደረገችው ነገር የሆነ ነገር ያጭራል። ይቅርታ መጠየቅ አንዳንዴ ችግሩን ያበሰዋል ትላለች። እውነት ነው። ፋሲልም ትናንት መኖር ነበረበት ወይም ዛሬ ድጋሜ ፋሲልና ብሩኬ ተገናኝተው የተገናኝቶ ችግሮቻቸውን ፈተው ይቅርታ ካልተጠያየቁ ነገሩ እንደገና ማገርሸቱ አይቀርም፣ ያልተዘጋ ፋይል ነው። አሁን ሀይሚና ብሩኬ ቡታጅራ ቢሄዱ ነገሩ ሲመለሱ ይቀጥላል ብዬ ነው የማስበው። ነገር ግን ዛሬ የተገናኝተው ይቅርታ ተጠያይቀው ፋሲልም ተስማምቶ ከቀጠሉ። ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን ተገናኝ ተቀርታ ካልተጠያየቁ አሁንም ያልተዘጋ ፋይል ነው ነገሩ እንደገና መቀስቀሱ አይቀርም ብዬ አስባለሁ። ምክንያቱም ሀይሚ ስቶሪ ያልጠፈችው ነገር የሆነ ነገር ያለ ያስመስላል። በነገራችን ላይ ፋሲል ባለፈው እንዳለው እንግዲህ ከህይወታችሁ መቼም አልወጣም እያለ ነበረ። ስለዚህ ይሄ ነገር አሁንም እያገረሽ ነው ማለት ነው። ሶ ብሩኬ ነኝ ብዙ ማውራሽ ነገር አለኝ ካለ በኋላ ብዙ ጥያቄዎችን ይጠይቃታል ብዬ አስባለሁ ሲገናኙ እንግዲህ ጥያቄዎችን ሲጠይቃት ያው በቂ መልስ ካልሰጠችው ሌላ ግጭትና ብጥብጥ ይፈጠራል ብዬን ማስበው። ዞሮ ዞሮ መታረቃቸው ትናን ደስ ብሎናል። ነገር ግን ሌላ ችግር አሁንም ከቀጠለ ታጥቦ ጭቃ ሆነ ማለት ነው። ሰላሙ ቴቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻ ሀሳብ እያለው ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው የኔ ውዶች እንግዲህ ሀይሚና ብሩኬ ሰሞኑን የነበሩበትን ሰጣ ገባ ታውቃላችሁ፣ ማለት ነው። ሁሉም እንግዲህ እየተጣሉ ነው ማለት ነው። እኔስ አንዳንዴ ግን ፋሲል እና ሮዚ ምን አለ ብናጣምራቸው። ሮዚዬ ማለት ነው የሀይሚን ነገር መውሰድ መቼም ያስደስትሻል እና አንዳንድ ሴቶች የሰው የያዘው ነገር ይጣፍጣቸዋል። የጓደኛቸው ነገር ያምራቸዋል። ጓደኛቸው የምታደርገው ነገር ያምራቸዋል። ብዙ ሰዎች ላይ እንደዚ አይነት ነገር አጋጥሟቸው አቅም እናንተ ራሳችሁ ላይ ራሱ እናንተ ያደረጋችሁትን ነገር ጓደኛችሁ ሁሌ እሱን ማድረግ ስትፈልግ እና ሮዚም እንደዚ አይነት ነገር ያለባት ይመስለኛል። የሀይሚ ነገር ሁሉ ያምራታል የለበሰችው ያደረገች ችው የሆነች ሁሉ ያምራታል ብላ ብላ ደግሞ ባልሽን ካልቀሞ ብላ ነበር ባለፈው። እንግዲህ አሁንም ሰሞኑን በጸባቸው መሀል ከች ብላለች ማለት ነው። ሲጣሉ ሲጣሉ የምትመጣበት የራሷ የሆነ ምክንያት አላት። በብሩኬ በደካማ ጎኑ መግባት ስለምትፈልግ ስለዚህ እኔ ሮዚ ሲጣሉ ሲጣሉ እየመጣች ሀይሚና ብሩኬን ከምትመጣበት ባገኘችው አጋጣሚ ልግባ እያለች መቀዳዳ ከምትፈልግ ምናለ የሆነ ሰው ብናጣብሳት እያልኩ እያሰብኩ ነበር። ስለዚህ ባይተዋር ከባይተዋር የፋሲል ፍቅረኛ ቸከስ የሃይሚ ፍቅረኛ ለልሽ ነው ፋሲል ቸከስ ቸርከስየን እናጣምራቸው። እንዲሁም ማች ለብሰው በጣም ነው የሚያምሩት። አያምሩ? ስለዚህ እናጣምራቸው። ዞሮ ዞሮ ፋሲልም የሃይሚ ነው። ስለዚህ ብሩኬን ተይላስና ሃይሚን ውሰጂ የኔ ቆንጆ። ማንም ፋሲልን ዛሬ ምንድ ነው የሚታታብኝ? ኦማይ ጎድነስ ሃ የጠጣውት ነገር አለ እንዴና። ፋሲልን ውሰጅ ሮዝዬ፣ ፋሲልን ተታልሻሌ ሃይሚ ውሰጂ፣ እንደፈለግሻ አድርገው፣ አገላብጮ ገነጣጥሪው፣ ከረባብቸው በቃ ከላስ ከዛ ውጭ ግን ሲጣሉ ሲጣሉ ምትመጫት ነገር ግን እያስነቃችብሽ ነው። ከዛ በፊት ይቅርታ አትጠይቅም ነበር እንዴና? አሁንም ፋሲል ችግር መፍጠሩ አይቀርም። ምክንያቱም ብሩኬ መጥቶታል አፍንጫው ነው አራግፎ ይጣሉ፣ ባለፈው ሰው። ወንድ ልጅ ደግሞ መደፈር አይወድም ታውቃላችሁ። ስለዚህ ይህን ብድር ሳይመልስ ፋሲል ራሱ ይታረቃል ብዬ አላስብ። በቀላሉ ይቅርታ ያደርግለታል ሀይሚንም ይተዋታል ብዬ አላስብ። ምክንያቱም ድርቅ ብሏል። ፍራንክ ቢሆን ኖሮ ትናንት ፋሲል እንትን ማን ነው ይሄ ፍጽ ገብቶ አያስታርቃቸውም ነበር። ፍራንክ ነው ምናምን ብለህ ሀይሚ ትመጣ ነበር። ስለዚህ ይሄ ነገር ፍራንክ ነው ያልነው ነገር ስህተት ነበር። እውነት ነው ማለት ነው፣ ይሄ ነገር ስለዚህ ፋሲል ቀለበት አስሮላት አሁን የመጣው ሀይሚን የራሱ ለማድረግ እንጂ ለመጨቃጨቅ ለመበጣበጥ ወይም ተደባድቦ ተሸንፎ ለመሄድ አይደለም። አሸንፎ ሀይሚን ከብሩኪ ፈልቅቆ ለመውሰድ ነው የመጣው። ዋናው አላማው ይሄ ነው በቃ። ስለዚህ ፋሲል ይሄን አላማን ባያሳካ እንኳን ተደብድቦ መሄድ የለበትም። ስለዚህ ፋሲል አሁንም ፋይሉን ይዘጋዋል ብዬ አላስብም። ነገሮችን እንደገና ይቀሰቅሳል። እኔ ትናንት ሀይሚ አይነ ስቶሪ ፖስት ያደረገችው ፋሲል ደውሎ ያስፈራራት ይመስለኛል። እንዲሁ ስገምት ማለት ነው እኔ በራሴ። ደውሎ ለምንድነው እንደዚህ የምታደርጊው፣ እኔ መኖር ነበረብኝ፣ ይቅርታ መጠየቅ ነበረብኝ ሊላት ይችላል። እሷ ደግሞ ትናንት ያው እንግዲህ ፍጹም ሲጠራት ልጠረው ታስብ ይሆናል። ነገር ግን ብሩኬ ታይ ስላላት፣ እንደዚህ አታድጊ ስላላት እሱ ያላትን ነገር ማድረግ ስለምትፈልግ ፋሲልን መጥራት አልፈለገችም። ስለዚህ ፋሲል ደግሞ ደውሎ ሀይሚን ሊያስፈራራት ይችላል። እኔ ሳልኖር ምናምን ምናምን ሊል ይችላል። አሁንም ሌላ ነገር አድርጋለሁ ብሎ ሊያስፈራራት ይችላል። ሀይሚን ማለት ነው። ፋሲል ሰው ይህን ስቶሪ ፖስት ያደረገችው ዝም ብላ አይደለም። ይቅርታ መጠየቅ ችግሩን ያባብሰዋል ብላለች። በይቅርታ እንደ ቀላል ነገር እንደዚህ ሊያልፋት አይችልም። ለምን እንደዚህ ብለሽ ታልፈዋለች? ነገሮችን በደንብ መፍታት አለብን። መነጋገር አለብኝ። ቡራን ላገኙ እፈልጋለሁ ምናምን ሌላት ይችላል ወይም ደግሞ ሊዝትባትም ይችላል። ገብታችኋላ? ወይም በሌላ በኩል ደግሞ ብሩኬም ብዙ ጥያቄዎችን ሊያነሳባት ይችላል ለምን እንደዚህ ያረግሽ፣ እንዴት በቃ ብዙ ነገሮችን ያነሳባታል ብዬ አስባለሁ። ስለዚህ ችግራችሁን በውስጥ እንዲሁ ብታወሩት ጥሩ ነው፣ ከዚህ በላይ ሚዲያ ላይ ባታወጡት። ፋሲል በሚዲያ ነው የጀመርኩት በሚዲያ ጨረሳለሁ ሊል ይችላል። ነገር ግን ሀይሚ ከዚህ በላይ ሚዲያ ላይ እንዲወጣ ምትፈልግ አይመስለኝም። ብሩኬም እንደዛው። እንግዲህ አብዛኞቻችሁ ባለፈው ብሩኬ በቀኝ ከዚህ በኋላ መታገዝ አልችልም አያገባኝም አለ ምናምን ብላችሁ አስተያየት ሁሉም ሰው ሰጥቷል። እኛም ብለናል። እኔም ብዬ ነበረ እንደው ሀይሚል ብሩኬ ትቷት አይሄድም ቡታጅራ አያገባኝም ሊል አይችልም። አያገባኝም ብሎ ትቷት ብሄድ ኖሮ ተሸነፈ ማለት ነው፣ ፈቅዶ ሰጠ ማለት ነው። ለሰው እንደሰጠ ነበር የምቆጥረው። ነገር ግን እንደማያደርግ እርግጠኛ ነበረን። እሱም መልሶላችኋል እንዳያችሁት። እኔ ትቻት ሌር ሳይሆን ከእሷ ልርቅ ሳይሆን እርምጃ እንድትወስድ ነው፣ እንድትጠነቀቅ ነው፣ እንድትፈራ ነው፣ ከሱ እንድትርቅ ነው፣ ማ እምላትን ነገር እንድታደርግ ነው እንጂ እኔ ከሀይሚ ልርቅ አይደለም እንደዛ ያልኩት ብሏል ማለት ነው፣ ብሩኬ። ስለዚህ ብሩኬ አሁን ላይ በሀይሚ ላይ ብዙ ቅሬታ ያለው አይመስልም ነበር ትናንትና። እንግዲህ ያለፈው ነገር አልፏል ነው ያለሱ። ኦልረዲ ያለፈው አልፏል። ከዚህ በኋላ ያሉ ነገሮችን ግን እኔ ምላትን ነገር ባለማድረግ ቢያንስ ተተባበሬ ነው እያለ ያለው ብሩኬ አሁን ፋሲል እንዳሰበው አልሆነለትም እሱ ያሰበው ይህን ነገር ስናገር ሁለቱ ሰዎች ይጣሉና ይለያያሉ ነበር ሀሳቡ ነገር ግን እንደዛ ሳይሆን ቀርቶ ብሩኬ በሆነው ነገር ሁሉ እንዳለፈ አድርጎ ይሄ ነገር ያለፈ ታሪክ ነው ብሎ ትቶ ወደፊት መሄድን ነበር የፈለገው ከሱ እንድትርቅ ነው ሀይሚን ማድረግ የፈለገ እንጂ እሱ ሀይሚን መራቅ አልፈለገም ለምን እንደዚህ ያደረግሽ ብሎ ከሀይ የሚመራ ቅን አልመረጥም። ይሄ ደግሞ እንደዚህ አለመሆኑ ፋሲልን ያናደደው ይመስላል። አኩርፎ የሚርቃት የሚተዋት፣ ምናምን ነበር የመሰለው ሰው ፋሲል ተናዷል። እሱ እንድትሰራ አብረው ይፈልጋል። ነገር ግን ሌላ ነገር እንዲፈጠር አይፈልግም። እኔ ግራ የገባኝ ነገር እስከዛሬ የት ነበር? ነው ፋሲል። የእውነት ከሆነ እኔ እንደውም ፍራንክ መስሎኝ ነበር። የእውነት ከሆነ እስከዛሬ የት ነበር? ዱባይ ይዟት ሲሄድ፣ ሀዋሳ በቃ ብዙ ቦታ አብረው ሄደዋል። እስከ ዛሬ ዝም ብሎ ቆይቶ አሁን መኪና ሲገዛ የመጣበት አጋጣሚ ግራ ነው የሚገባኝ። የቅናት ሁሉ ይመስልበታል ማለት ነው። ትቷት ቆይቶ ተነጋግሮ አሁን ግን እንደገና ገረሸብኝ ሲል የቅናት መንፈስ ሁሉ ይመስላልና እንግዲህ ያው ችግሮቻቸውን ይፈታሉ ብዬ አስባለሁ። ዛሬ ተገናኝተው ፍጹም እንግዲህ ሁለቱ እንዳገናኘህ ፋሲልን ማገናኘት አለብህ። ካልተገናኙ ግን ይሄ ነገር ያልተዘጋ ፋይል ነው የሚሆነው። አሁንም ነገ ሌላ ችግር መፈጠሩ የማይቀር ነው። ምክንያቱም ባለፈው ጀምረው የተውት ነገር ነው። አሁን እንደገና ተቀስቅሶ ሌላ ነገር ያመጣው። እኔ እንደውም ሲመስለኝ ባለፈው ሀይሜ፣ አስፈራራኝ ስትለው የነበረው ሰው ፋሲል ይመስለኛል። ስለዚህ ያልተዘጋ ፋይል ከባድ ነው። መልሶ እየተቀሰቀሰ ሁሌ ጸብ እየጫረ ነው የሚኖርባችሁ ሰው ተገናኝታችሁ መፍታት ያለባችሁትን ነገር መፍታት። ቡርኬን ቁርጥ ያለ ውሳኔ እኔ ምንም ማድረግ ምንም ከሱ አርቅም ካልከው ምንም ሊያደርግ አይችልም። ሀይቢም እንደዛው ሲደውልልሽ ባለመሄድ ባለማግኘት ሁሉን ነገር ብሎክ ብሎክ አርገሽ ተገላገዩ በቃ። ከዛ ጥንቃቄ አድርጊ። ምንም ሊያደርግሽ አይችልም። በግድ ማንም ሰው አግብቶ አያቅም። ሰውን ሰ እንደዚህ በማድረግ ነው ሌላ ምንም አማራጭ ልትወስዱ አስችሉም። ግን እንዲሁ ከተጀምሮ ከተቀረ በአለን ሄዳችሁ ሺ ቤተሰብ ጋር አሳለፋችሁ ስትመለሱ ግን ሌላ ችግር መፍጠሩ አይቀርም። ፋሲል ገብቷችኋላ ብሩክኤ እንዲያደርግብሻለሁ እንዲያደርግብሻለሁ እያለ ሀይሚን እያስፈራራ ብዙ ችግር እንደሚፈጥር እርግጠኛ ነኝ። በተረፈ ሰላም ሁኑ። ማታ እንግዲህ አረብ ቪዲዮ እንደሚያመጡልን ተስፋ እናደርጋለን። ባይ ባይ፣ ወዳችኋል